ተስፋ አደርጋለሁኝ እንደሚሳካልኝ ተስፋ አደርጋለሁ። ለእኔና ስለአንተ ላወራህ የሚጠራው ልንፈታው እንችል ነበር። ገብቶሻል። መለየት አልፈልግም። በሰላም ማለት ነው። በቃ እንደ ማንኛውም ሰዎቹም ሳይገቡኝ እ እኔ ማናቸውንም ማግኘት አልፈልግም። እኔ ደግሞ እፈልጋለሁ። ሀይሚ፣ በስነ ስርዓት አውርተን ብሩኬ፣ ዛሬ መጣት ለመጨረሻ ጊዜ ነው። እኔ ማናቸውንም ሶስቴ ጋር ትናንት አውርቼ አንዴ በቃ ነበረ። ምንድን ነው እኔ ላወራህ ብል እኮ ብዙ ነገር ላትምም ብል እኮ በጣም አጠማለሁ ነገር ላጥመንበት ለሰላም መተን ለምን ይበቃል ላወራበት እንደ አሁን እኮ አዲስ ነገር አለኝ ያለች አልመጣችም እንዴ ቅመማ ምን ነው ወደ ውጭ ፕሮሰስ ጀምረሽ ነው ወዴት ወዴት ነው ቅመም እኛ ድራማችሁ መቼ አቁማችሁ ምናልባት የኛም ጩኸት ሰምታችሁ አቁማችሁ የመጨረሻ ትናገራላችሁ ብለን እየጠበቅን ጭራሽ ጭራሽ ማለት ነው ልንለይ ብለሽ አልመጣሽም ይሄንን ይመጣው አልቅመም ይባላል ነውር ነው አይባልም አይባልም የምር እና ይመስለኛል ብዙ ስለሄዱበት ብዙ መንገድ ስለሄዱ የሚያስረዱበትን ፊክስ የሚያደርጉበትን መንገድ ስላጡ ነው ይህንን መንገድ የተጠቀሙት የምሬ ነው የምላችሁ ምክንያቱም ትናንትና ነው መች ነው ጊዜ ይፈቷል እያሉ ነበረ እንዴት የለ ፍጹም ማለት ነው ጊዜ ፈቷል ማድሬሽ እያሏን ነበረ። እና አሁን እዛ ውስጥ ድራማችሁ ውስጥ ሶሲ ብቻ አደለችም። ስህተት የሰራችሁ ሁላችሁም ስህተት ስህተት ውስጥ ነበራችሁ እንዴ? ሁላችሁም ሁላችሁም ስህተት ውስጥ ነበራችሁ እንዴ? እንዴት ተግባባች መሱ ሁን ለማን ማንነቱ ራሱ ነው የሚግባባው። ፍቅር ውስጥ እንደዚህም አይባልም እና ቅመም ሁላችሁም ስህተት ውስጥ ነበራችሁ የእኛ ጩኸት ሁሉም ሰው ሲጮሆባችሁ ነው ይህንን መንገድ የተጠቀማችሁት ምክንያቱም ሽንፈታችሁን ማሳየት አልፈለጋችሁም የእውነት ድራማ ነበረ እስካሁን እየሰሩት ነበረው እንዴ እንዴት የእውነት ይሆናል እንዴ ጭራሽ ኧረ በስላሴ ስም እኔ በጭራሽ አላምንም በጭራሽ ማለት ነው አሁንን ይህንን መንገድ የተጠቀሙት መናገር ለህዝቡ እንዴት ብለን እናስረዳው ብለው ግራ ስለገባቸው ነው። መሸነፍ አልፈለጉም፣ ጥፋተኛም ሆነው መገኘትም አልፈለጉም። የእውነት ይህ ሁሉ ዙራ ጥምጥም የምትመጡት ቅመም አንድ ረስታ እንዲሁ እኔ ገብቶኛል። ግድ የለሽም። እንደምን ብላችሁ አስረዱን፣ እንደምን ብላችሁ ነገሩን ፍቱት። በቃ ይህን ሁለት ልጆች ከእናንተ ከህይወታችሁ አስወጧቸው አስወጧቸው። እንዴት እንዴት ነው የምታፈቅሪው ሰው በቀላሉ አሳልፈሽ የምትሰጪው? ፍቅር ቀላል ነው እንዴ? ወይስ ላይ ምስል ነበረ እስካሁን እየከሰከሳችሁን ነበር እንዴ? እንዲ ጭራሽ አራቱ ልጆች ረ ለአራቱ ልጆች ብላችሁ እንኳን እንዲህ የፈላ ቀላል እንዲ በቀላሉ መሸነፍ አለ። እስኪ አሁን እሷም ብሩክ፣ እስኪ አንተ ተሸነፍለት አሁን እሷ ሀይሚ ላይ የሚነበበው ማለት ነው፣ ማርያምን ነው ምላችው። አንደኛ ፍቅር አለ፣ ሁለተኛ እልህ አለ፣ ሶስተኛ መሸነፍ አትፈልግም። ይሄንን ደግሞ እሱም አልሸነፍም ብሏል። ሁለታቸው ውስጥ ይታያል። ቅናትም አለ። አሁን ባለፈው ፍጼ ለማስታረቅ የመጡ ጊዜ እቺ ሶሲ መቀዝ የሆነችለች ይዛው ሄዳለች። አገላግለው እሷ ይዛ ነው የሄደችው። በዛን ይሄንን አታስቡም፣ በነገራችን ላይ እኔም ይሄ ነገር እንደምትል እንደሚመጣ አውቄ ነበረ። ይዛውን ነው ሄደችው። እሷ መሄድ አልነበረባትም። እሱ ተናደዋል። ይሄ ነገር አያስብም በዛን ሰዓት ማለት ነው። እና አብረሃን ሄደችው ምናምን እያለች ነው። እና በትን ይሄን እንደዚህ እያለችው ያለው ሀይሚ ስለ ቀናች ነው። ቅናት እኮ ነው ማርያም ነው ምላቱ ቀንተ ነው። እና ትፍረዱባት ይሄንን አዲስ ነገር ምናምን የምትለውም ነገር የለም ምንም አዲስ ነገር የለም እንዲህ ተግባራዊ አድርጉት ይሄንን ያሳየሽን ፋይል ግዴታ አይደለም ብሩክ ኦዲየንስ ራሱ ማወቅ ይፈልጋል ማየት አንፈልግም ግን ማወቅ እንፈልጋለን እሱ እንደዚህ በኮንፊደንስ ምንም አላደረግኩም ብሎ እንደዛ እየተናገረ እንዲህ ምን አይነት ፋይል ቢኖረ ነው ፎቶ እሺ በዛሬ ጊዜ ፎቶ በምንም ዊ መቀነባበር ይቻላል። ግን ቪዲዮ ብለሻል። ምን አይነት ቪዲዮ ነው? አሁን ይሄንን እኮ ለዚህ ደረጃ ያደረሱት የምር ያለ መግባባት ነው፣ ያለ መነጋገር። እሱን አለማውራቷ ነው። ግልጽ አድርጋ አላወራችሁም። አሁን የሆነ ነገር ስታወረስ እኮ ግልጽ አድርጋችሁ አሳይታችሁ ነው አይደለም? የሆነ ነገር ትምህርት ቤት እራሱ ዝም ብላችሁ አትፈተኑም አይደለም አሳይቷችሁ ሁሉም ነገር ተምራችሁ ነው አሳይቷችሁ ነው የምትፈተኑት። ይሄ ልጅ ምንም ነገር የለም እያለ ሳያቅ እንዴት ነው አሁን ለመለያት ደረጃ የምትደርሱት? ቅመም ይሄ ይመጣዋል። አራ ይመጣው ማርያምን ይደብራል እንዴ። ብሩክ በድሮ ማታፈቅረው ነበር ማለት ነው? እንደዚህ በቀላል ነገር እንደዚህ ሆነሽ የምትተውለት አሳልፈሽ የምትሰጪው እንዲህ ተይ ተይ ተይ እንዲህ እናንተ እኮ ሁላችሁም ጥፋተኞች ናችሁ፣ ሁላችሁም ማለት ነው። የዛኔ በአንቺ ሙሉ በሙሉ እምነት ጥሎ ነው ያንን ፕራንክ ያደረገው። የእውነት ያስታውቃል እኮ ቪዲዮ ራሱ እየማተበ ነበረ እየሰራ የነበረው እና ይሄን ለመለያት ያደርሳል ብዬ አላስብም። እምነት ካላችሁ እኮ ምንም ይሁን ምንም የምትተማመኑበት ነገር ከሆነ ማለት ነው እነሱ ደግሞ በጣም ነው የሚተማመኑት ማለት ነው እና ቅመም እንደዚህ እልህ ነው እንደዚህ እያደረገሽ ያለው እልህ መጥፎ ነው እልህ አሁን ከወለድታችሁን ተለያይታችሁ ሌላ ህይወት ብትመሩ ራሱ መጠላታችሁ ይህንን ኦብስታክል መግባቱ አይቀርም ማለት ነው ሰ እልሃችሁን አስወግዱ ተሸነፉ በቃ ሁላችሁም ስህተት ውስጥ ነበራችሁ ሁላችሁ ማለት ነው ከሌ ልክ ነው ከሌ ያጥፍተዋል አንላችሁ ሁላችሁም ተሳስታችኋል። የምር ስህተት ውስጥ ነበራችሁ ማለት ነው። ቅመምዬ፣ እባክሽ ወደ ራስሽ ተመለሽ። ዛሬ ረጋ ብለሽ ነው ያወራሹ። ደስ ብሎኛል፣ እኔ በግሌ ደስ ብሎኛል። የወደፊቱ የበፊቱ ሀይሚ እያየኋት ነው ብዬ ዛሬ የምር በጣም ነው ደስ ረጋ ብለሽ ነው ያወራሽው። ነገራቶቹ እንደዚህ ረጋ ብላችሁ ብታወሩ። እናንተ እኮ ለይቱ ብቻ ብላችሁ አልነበረም እየሰራችሁ ነበረው፣ ትክክለኛ ህይወታችሁ ነበረ እየኖራችሁት የነበረው ማለት ነው። እና ያንን ነገር ይሄን የሆነ ሰንበዴ መጥቶ ያንን የገነባችሁትን ብሬክ ሊያደርግ አይገባም ማለት ነው። ብዙ ነገር ካፕሎች የሚማሩባችሁ፣ የሚቀኑባችሁ ካብሎች ናችሁ እና አሁንም ራሳችሁን ወደ ራሳችሁ ተመለሱ፣ ወደ ፊቱታችሁ ተመለሱ። ቅመም ስላየኋችሁ ደስ ብሎኛል ዛሬ ባይ ዘ ወይ፣ ሁለታቸው ስለመጡ ማለት ነው። ሁለታቸው እኮ ይፈላለጋሉ፣ ሰላም ብለው ነው የሚጀምሩት ምናምን ነገር ማለት ነው። ግን ምን ታደረጉታላችሁ? እልህ ነው እልህ፣ በቃ ለሁለታቸውም ትዕቢት አለ፣ እልህ አለ፣ ፍቅር አለ፣ ቅናት አለ፣ ሁለታቸውም ላይ ማለት ነው። አስባችሁታል ከባድ ነው በጣም እና ሁለት መቶ ሽን ሁለት መቶ ሰብስክራይቢሽን ኮንግራ ያላልኩኝ ሰው ነኝ